በዛሬ ዕለት በሀገር መከላከያ ሰራዊት ሰሜን እዝ ላይ ጥቃት የተፈጸመበትን አምስተኛ ዓመት እየታሰበ ይገኛል። አቶ አደም ፋራህ የባህር በር ጥያቄ የሕዝብን ፍላጎትና ጥቅም ማዕከል ያደረገ ነው አሉ። ኢትዮጵያ የጤና አገልግሎት ጥራትና ተደራሽነትን ለማስፋት ያከናወነቻቸው ተግባራት የሚደነቅ መሆኑን የዓለም የጤና ድርጅት አስታወቀ። ከውጭ ቻይና የተሳካ የሰው አልባ ሄሊኮፕተር የሙከራ በረራ አደረገች። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ሐሳብ ሚዲያ ነው። ከዚህን ሰዓት ጀምሮ ከሀገር ውስጥና ከባህር ማዶ የመራረጥናቸውን ጉዳዮች እናስደምጣችኋለን። ከዜናዎቹ ጋር አብራችሁ እንድትቆዩ እየጠየቅን አሁን ቀዳሚ ወዳደረግነው ጉዳይ እናልፋለን። በሀገር መከላከያ ሰራዊት ሰሜን እዝ ላይ ጥቃት የተፈጸመበትን አምስተኛ ዓመት እየታሰበ ይገኛል። ከአምስት ዓመት በፊት በመከላከያ ሰራዊት ሰሜን እዝ ላይ ጥቃት የተፈጸመበት አምስተኛ ዓመት በተለያዩ አካባቢዎች እየታሰበ ነው። በቢሸፍቱ አየር ወለድ ማሰልጠኛ ማዕከል እንዳይደገም መቼም አንረሳውም በሚል መሪ ሀሳብ ዕለቱ እየታሰበ ሲሆን በዚህም መርሃ ግብር ላይ ከአምስት ዓመታት በፊት የተፈጸመውን ጥቃት የሚያስታውሱ የተለያዩ ዝግጅቶች እየተከናወኑ ነው። በሥነ ሥርዓቱ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ፣ እንዲሁም ጄኔራል መኮንኖች የመንግሥት የሥራ ኃላፊዎችና ጥሬ የተደረገላቸው እንግዶች ተሳትፈዋል። በዚህም የማዕከላዊ እዝ ከአምስት ዓመት በፊት በሰሜን እዝ ላይ የተፈጸመውን ጥቃት በትናንትናው ዕለት በሻማ ማብራት ሥነ ሥርዓት አስቦ ታምሽቷል። የሰራዊት አባላቱ ክስተቱ እንዳይደገም የምናስብበትና የተሰዉ ሰማዕታትን የምናስታውስበት ቀን ነውም ብለዋል። ትውልዱ ለሰላም ዋጋ እንዲሰጥ በሻማ ማብራት ሥነ ሥርዓቱ ላይ ጠይቀዋል። አቶ አደም ፋራህ የባህር በር ጥያቄ የሕዝብን ፍላጎትና ጥቅም ማዕከል ያደረገ ነው አሉ። የኢትዮጵያ የባህር በር ጥያቄ የሕዝቡን ፍላጎትና ጥቅም ማዕከል ያደረገ ነው ያሉት በምክትል ጠቅላይ ሚኒስተር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህ ናቸው። አቶ አደም ፋራ ለወጣቶች ባስተላለፉ መልዕክት በሁሉም ዘርፎች ላይ ያሉ አቅማችንን በመጠቀም ልማት ላይ ለመዋል በትኩረት እየተሰራ ነው ብለዋል። በተለይ ደግሞ የወጣቶች ተስፋ የሚያለመልሙና የሚያበረታቱ ስራዎች ላይ መንግስት በትኩረት እየሰራ ይገኛል ያሉት ኃላፊው ኢትዮጵያ የባህር በር ሊኖራት ይገባል የሚለው ጥያቄም የህዝብን በዋናነት የወጣቱን ፍላጎትና ጥቅም ማዕከል በማድረግ የተነሳ መሆኑን አጽንኦት ሰጥተዋል። አቶ አደም ፋራ ኢትዮጵያ የባህር በር ያጣችበት መንገድ ኢፍትሐዊ መሆኑን ጠቁመው አሁን ላይ በጉዳዩ ዙሪያ የተፈጠሩ ግንዛቤ የሚበረታታ መሆኑንም አንስተዋል። ለአብነት ያክል የአረንጓዴ አሻራ መርሃ ግብር የወጣቱን ፍላጎትና ጥቅም ማዕከል በማድረግ የዛሬና የነገ ትውልድን መጻኢ ዕድል ለማሳመር ታስቦ የተቀረጸ ነውም ብለዋል። ሌላው የኮሪደር ልማት ሲሆን የኮሪደር ልማት የከተማዋን ገጽታ ከመቀየርና የቱሪስት መዳረሻነትን ከማስፋት ባሻገር ለወጣቶች የስፖርት ማዘውተሪያ ቦታ ለማስፋፋት ጉልህ ሚና እየተጫወተ መሆኑን ገልጸዋል። ከዚህ ባለፈም ወጣቱ አዳዲስ የፈጠራ ችሎታ እንዲኖረው በማነሳሳት ለስራ እድል ፈጠራ በር የከፈተ መሆኑንም አመላክተዋል። ኢትዮጵያ የጤና አገልግሎት ጥራትና ተደራሽነትን ለማስፋፋት ያከናወነቻቸው ተግባራት የሚደነቅ መሆኑን የዓለም ጤና ድርጅት አስታወቀ። በኢትዮጵያ የጤና አገልግሎት ጥራትና ተደራሽነት ለማሻሻል የተከናወኑ ተግባራት የሚደነቁና ተሞክሮነት የሚወሰዱ መሆናቸውን የዓለም ጤና ድርጅት በኢትዮጵያ በአፍሪካ ህብረትና የተባበሩ መንግስታት ድርጅት አፍሪካ ኢኮኖሚ ኮሚሽን ተወካይ የሆኑት ፕሮፌሰር ፍራንሲስ ቺሳካት ገልጸዋል። ኃላፊው እንዳሉት ኢትዮጵያ የዜጎቿን የጤና አገልግሎት ጥራት ተደራሽነት ለማስፋት ያከናወነቻቸው ተግባራት የሚደነቅና በተሞክሮነት የሚወሰድ ነው ብለዋል። ፕሮፌሰር ፍራንሲስ ኢትዮጵያ ባለፉት ጥቂት ዓመታት በጤናው ዘርፍ ላይ ትልቅ ምርታን ያስመዘገበች ሲሆን በዚህም ስራ በኢትዮጵያ ውስጥ ዜጎች ጥራት ያለው የጤና አገልግሎት እንዲያገኙ የመድኃኒትና የሕክምና ቁሳቁስ አቅርቦት ተደራሽ በማድረግ እንዲሁም በሀገር ውስጥ መድኃኒትን በማምረት ላይ ስኬታማ ስራ እያከናወነች ትገኛለች ብለዋል። የዓለም ጤና ድርጅት ከኢትዮጵያ መንግስት ጋር በመተባበር ደህንነቱ የተረጋገጠ የጤና አገልግሎት ተደራሽ እንዲሆን የሚያደርገውን ድጋፍ ተጠናክሮ እንደሚቀጥል ኃላፊው ገልጸዋል። በኢትዮጵያ ውስጥ ለድንገተኛ በሽታ ምላሽ ለመስጠት የሚሰራው ስራ አጠናክረን እንቀጥላለን ያሉት ኃላፊው የዓለም ጤና ድርጅት በጤናው ዘርፍ ከኢትዮጵያ ጋር በቅርብ እየሰራ መሆኑንም ጠቁመዋል። በተለይ አፋጣኝ ምላሽ የሚያስፈልጋቸው በሽታዎችና ወረርሽኞችን ለመቆጣጠር ከኢትዮጵያ ጋራ በመተባበር እየሰሩ መሆኑን ገልጸዋል። ለአብነትም ኮቪድ-19 ለመከላከል ከኢትዮጵያ መንግስት ጋራ በጋራ በስኬት ስራ መከናወኑንና ኢትዮጵያ በአፍሪካ የመድኃኒት ማምረቻ ማዕከል እንድትሆን እገዛ ማድረግ በሚቻልበት ሁኔታ ላይ እየሰራን እንገኛለን ብለዋል። በአዲስ አበባ ህገወጥ የንግድ እንቅስቃሴን ለመቆጣጠር የሚደረገው ተግባር ተጠናክሮ ቀጥሏል ተባለ። በመዲናዋ በህገ ወጥ የንግድ እንቅስቃሴ በተሰማሩ ነጋዴዎች ላይ የሚደረገው ቁጥጥር ተጠናክሮ መቀጠሉን የአዲስ አበባ ንግድ ቢሮ አስታውቋል። በአዲስ አበባ የኑሮ ውድነትን ለማቃለልና ገበያን ለማረጋጋት ሸማቹ መሰረታዊ የፍጆታ እቃዎችን በተመጣጣኝ ዋጋ የሚያገኝበት አማራጭ መፍጠር እና የገበያ ስርዓቱም ሕጋዊና ፍትሐዊ እንዲሆን የከተማዋ ንግድ ገቢዎች ቢሮ የተለያዩ ተግባራትን እያከናወነ መሆኑን የአዲስ አበባ ከተማ አስተዳደር ንግድ ቢሮ ምክትል ኃላፊ የሆኑት ጸገዬ ደበሌ ተናግረዋል። ምክትል ኃላፊው በከተማዋ ህገ ወጥ የንግድ እንቅስቃሴዎች በተለይ ደግሞ በቅዳሜና እሁድ ገበያዎች በገበያ ማዕከላት ውስጥ ህጋዊ መሰረትን ተከትሎ እንዲሰሩ መደረጉን እንዲሁም የመደበኛ ነጋዴዎች ህጋዊ ስርዓትን ተከትሎ የንግድ ተግባራቶችን እንዲያከናውኑ መደረጉን ገልጸዋል። ቢሮ በ2018 ዓ ም የመጀመሪያ ሩብ ዓመት ከ5000 በላይ የሚሆኑ ህገወጥ ነጋዴዎች ላይ እርምጃ መውሰዱንና ከእነዚህም ውስጥ ከ4000 በላይ የሚሆኑ ነጋዴዎች ወደ ህጋዊ የንግድ ስርዓት እንዲገቡ ማድረጉን አቶ ጸጋዬ ተናግረዋል። የአዲስ አበባ ገቢዎች ቢሮ ምክትል ኃላፊ የሆኑት አቶ ሚኪያስ ሙሉጌታ በበኩላቸው በመጀመሪያው ሩብ ዓመት ያለደረሰኝ ግብይት ሲፈጽሙ በተገኙ ከሁለት ሺህ በላይ ነጋዴዎች ላይ እርምጃ ተወስዷል ብለዋል። የታክስ መሠረቱን በማስፋት ከተማዊ የምታመነጫውን ገቢ በአግባቡ ለመሰብሰብ ህግን የማስከበር ተግባራት ተጠናክሮ እንደሚቀጥል የገለጹት ምክትል ኃላፊው ነጋዴዎች ግብር መክፈልን አገራዊ ግዴታ መሆኑን አውቀው በህጋዊ መንገድ የንግድ ስራዎችን እንዲያከናውኑ የተለያዩ የግንዛቤ ማስጨበጫ ተግባራት እየተከናወኑ መሆኑን ገልጸዋል። ነጋዴዎችን በበኩላቸው የንግድ ስርዓቱ ፍትሐዊና ተወዳዳሪ ለማድረግ ግብራቸውን በአግባቡ በማሳወቅ በወቅቱ እየከፈሉ መሆኑን ተናግረዋል። የግብር ክፍያ ስርዓቱ በዲጂታል አማራጭ የታገዘ መሆኑ ጊዜና ጉልበት ቆጣቢ መሆኑን ጠቅሰው ግብራቸውን በወቅቱ በመክፈል ኃላፊነታቸውን እየተወጡ መሆኑን አመላክተዋል። ኢትዮጵያ በካከዋ ምርት የላቀ ውጤት ማምጣት የሚያስችል አቅም አላት ተባለ። የኢትዮጵያ ግብርና ምርምር ኢንስቲትዩት ኢትዮጵያ በካካዋ የላቀ ውጤት ማምጣት የሚያስችል አቅም እንዳላት ገለጸ። የኢንስቲትዩቱ ዋና ዳይሬክተር የሆኑት ፕሮፌሰር ንጉሴ ደቻሳ በውጭ ገበያ ተፈላጊነት ያላቸውና ለኢንዱስትሪ ግብዓት የሚሆኑ ሰብሎችን ጨምሮ ከፍተኛ ኢኮኖሚያዊ ጠቀሜታ ያላቸው ሰብሎችን ምርታማነት ማሳደግ የሚያስችል ምርምር እየተካሄደ ነው ብለዋል። በዓለም አቀፍ ደረጃ ከፍተኛ ተፈላጊነት ያለውና በኢትዮጵያ የማይታወቀውን የካካኦ ሰብል ለማላመድ እየተሰራ እንደሆነ ገልጸው፣ በኢንስቲትዩቱ የቴፒ ግብርና ምርምር ማዕከል አማካኝነት የካካዋ ሰብል ምርምር እየተካሄደ ይገኛል ብለዋል። በዚህም ቸኮሌትን ጨምሮ የተለያዩ ጣፋጭ የምግብ ሸቀጦችን ለማምረት በግብዓትነት የሚያገለግለው ካካዋ በኢትዮጵያ ለማምረት የሚያስችል ከፍተኛ አቅም እንዳለ መታየቱን ገልጸዋል። ለኢትዮጵያ አየር ንብረት ምቹ የሆነው የካካዋ ዝርያ በምርምር መፍለቁን ጠቅሰው በሰርቶ ማሳያ ደረጃ ከፍተኛ ምርት ማግኘት እንደሚቻል መረጋገጡን ጠቁመዋል። ይህንንም ተሞክሮ ወደ አርሶ አደሩና ሌሎች አምራቾች ተደራሽነት ለማድረግ ታቅዶ በሰፊው የተሰራ እንደሆነ አክለዋል። የቲፒ ግብርና ምርምር ማዕከል ከ32 ከሁለት ሺህ በላይ የካካዎ ችግኝን አዘጋጅቶ በ2017 ዓ ም የክረምት ወቅት ለአርሶ አደሩ ማቅረቡንም ይታወሳል። የምዕራብ አፍሪካ ሀገራት የሆኑት ኮትዲቫር፣ ጋና፣ ካሜሮንና ናይጄሪያ በካካዎ አምራች በዓለም አቀፍ ደረጃ ይታወሳሉ። በዚህም ሀገራችን ኢትዮጵያ በካካዎ ምርት የላቀ ውጤት ማምጣት የሚያስችል አቅም እንዳላት ተገልጿል። በቀጣይ በሰፊ ወደምናየው ዓለም አቀፍ ጉዳያችን ለመሸጋገሪያ የሚሆን አንድ መረጃ ወደ እናንተ እናድርስ። ቻይና የተሳካ የሰው አልባ ሄሊኮፍተር የሙከራ በረራ አደረገች። ቻይና ቲ1400 ስትል የሰየመችው አዲሱ ሰው አልባ ሄሊኮፍተር የሙከራ በረራው በተሳካ ሁኔታ ማጠናቀቁ ተገልጿል። ሰው አልባ ሄሊኮፍተሩ እስከ 650 ኪሎ ግራም ክብደት ያላቸው ቁሶችን ወይንም ተሳፋሪዎችን ይዞ የመብረር አቅም እንዳለው የተገለጸ ሲሆን ያለ እረፍት ለተከታታይ ስምንት ሰዓታት መብረር እንደሚችልም ተጠቁሟል። አርቢን ዩናይትድ ኤርክራፍት ቴክኖሎጂ ያመረተው ይህ ሰው አልባ ሄሊኮፍተር በሰሜናዊ ምስራቅ ቻይና በአርቢን ከተማ በቅርቡ ያደረገው የመነሳትና የማረፍ እንዲሁም የመብረር እንቅስቃሴ የተሳካ ነበረም ተብሏል። ሰው አልባ ሄሊኮፕተሩ የመጀመሪያ በረራው በተሳካ ሁኔታ ማካሄዱ ለቻይና ኢኖቬሽን ዕድገት ትልቅ እርምጃ መሆኑም ተመላክቷል። ከባድ ከባቢን እንዲቋቋም ተደርጎ የተመረተ ሰው አልባ ሄሊኮፕተር ከ40 ዲግሪ ሴልሲስ እስከ 55 ዲግሪ ሴልሲስ ያለ የሙቀት መጠንና ኃይለኛ ነፋስን እንደሚቋቋም ተገልጿል። ሌላው አሜሪካ ወደ ናይጄሪያ ወታደሮች ያልትልክ መሆኑ ተገልጿል። እነዚህንና ሌሎች መረጃዎችን ባልደረቤ አደም ያሲን ወደ እናንተ የሚያደርሳችሁ ይሆናል።

በናይጄሪያ በሚገኙ የክርስትና እምነት ተከታዮች ላይ ግድያ እየተፈጸመ ነው በማለት የተናገሩት ትራምፕ ወታደራቸውን ወደ ናይጄሪያ ለመላክ መዘጋጀታቸው ተገልጿል። በህዝብ ብዛት ከአፍሪካ ሀገራት ቀዳሚ የሆነችው በቦኮ ሃራምና አልቃይዳ ለዓመታት ስትታመስ የኖረችው ናይጄሪያ የአሜሪካ ጦር በሀገሯ ሊሰፍርባት መሆኑ ተገልጿል። በካሪቢያን ባህር በሚንቀሳቀሰው የአደንዛዥ ዕፅ ምክንያት በቬንዙዌላ ላይ ጥቃት ለመፈጸም ወታደሮቻቸውን፣ የጦር መርከቦቻቸውና የጦር ጀቶቻቸውን በግዛቱ ላይ ያሰፈሩ ዶናልድ ትራምፕ በናይጄሪያ በአሸባሪዎች ምክንያት እየተገደ የሚገኙ የክርስትና እምነት ተከታዮችን ከጥቃት ለመጠበቅ አሸባሪዎችንም ከሀገሪቱ ለማጥፋት ወታደራቸውን ለመላክ ተዘጋጅተዋል። ፕሬዚዳንቱ ወታደሮቻቸውን ወደ ሀገሪቱ ከመላካቸው አስቀድሞ ለሀገሪቱ የሚደረገው እርዳታ እንዲቋረጥ ማድረጋቸውን በትሩዝ ማህበራዊ ድረገጻቸው ላይ አስታውቋል። የተዋረደች ሀገር በማለት ናይጄሪያን ያጣጣሉት ትራምፕ በክርስትና እምነት ተከታዮች ላይ ግድያ እየፈጸሙ የሚገኙትን ታጣቂ ቡድኖችን ማስቆም እንዳለባት ተናግረዋል። ሀገሪቱ ታጣቂ ቡድኖችን ካላስቆመች ወታደራቸውን ወደ ምዕራባዊቷ ሀገር እንደሚልኩና ታጣቂ ቡድኖቹ ላይ ጥቃት እንደሚፈጽሙ ገልጸዋል። እኛ ጥቃት ከፈጸምን ፈጣን፣ ጨካኝና ጣፋጭ ይሆናል በማለት የተናገሩት ትራምፕ የሚፈጽሙት ጥቃት አሸባሪዎች በክርስትና እምነት ተከታዮች ላይ የሚፈጽሙትን አይነት ጥቃት እንደሆነ በማህበራዊ ድረገጻቸው ላይ ይፋ አድርገዋል። የትራምፕን መልእክት ተከትሎ በኤክስ ማህበራዊ ድረገጻቸው ላይ የራሳቸው መልእክት ያስተላለፉት የዩናይትድ ስቴትስ የጦር ዲፓርትመንት ኃላፊ ፔቴ ግስት የጦር ዲፓርትመንቱ ለጥቃት እየተዘጋጀ መሆኑን አስታውቀዋል። መከላከያ ሚኒስትሩ የናይጄሪያ መንግስት ክርስቲያኖችን ይጠብቃል፣ አሊያም ደግሞ እነዚህን አሰቃቂ ጥቃት የሚፈጽሙ እስላማዊ አሸባሪዎችን እንገላለን በማለት ተናግረዋል። የትራምፕን ክስ በውጭ ጉዳይ ሚኒስቴር መስሪያ ቤቷ በኩል ውድቅ ያደረገችው ናይጄሪያ በአሸባሪዎች አማካኝነት በሀገሯ የሚፈጸመው ጥቃት በክርስትና እምነት ተከታዮች ላይ ብቻ ሳይሆን በእስልምና እምነት ተከታዮችና በባህላዊ አምላኪዎች ላይም እንደሆነ አስታውቃለች። ጽንፈኝነትን በመታገል ላይ እንደምትገኝ ያስታወቀችው ናይጄሪያ ዋሽንግተን የቅርብ አጋሯ ሁና እንደምትቀጥል እምነት እንዳላት ይፋ አድርጋለች። የናይጄሪያ መንግስት ዘር፣ እምነትና ሃይማኖት ሳይለይ ሁሉንም ዜጎች ከጥቃት መከላከሉ እንደሚቀጥል መግለጹን አልጀዚራ ዘግቧል። በናይጄሪያ ላይ ጥቃት ለመፈጸም ዝግጅት እያደረገች ያለችው ዩናይትድ ስቴትስ የናይጄሪያ ጎረቤት በሆነችው ኒጀር ውስጥ የሚገኙ አንድ ሺህ ወታደሮቿ ማስወጣቷ ሮይተርስ በዘገባው አስፍሯል። በምስራቅ አፍሪካ በምትገኘው ጅቡቲ አምስት ሺህ የሚሆኑ ወታደሮች ያሏት አሜሪካ በሀገሪቱ ውስጥ ለምትወስዳቸው እርምጃዎች የጦር ሰፈሩ እንደምትጠቀምበት ሮይተርስ ዘግቧል። ትራምፕ በክርስትና እምነት ተከታዮች ላይ ጥቃት በሚፈጽሙ አሸባሪዎች ላይ ጥቃት ለመፈጸም ዝግጅት ቢያደርጉም ታጣቂ ቡድኖቹ በክርስትና እምነት ተከታዮች ላይ ብቻ ሳይሆን በእስልምና እምነት ተከታዮች ላይ ጥቃት እየፈጸሙ እንደሚገኙ የመብት ተሟጋች ድርጅቶች ማስታወቃቸውን አልጀዚራ ዘግቧል። በናይጄሪያ ውስጥ ከአስር ዓመት በላይ በንጹሐን ዜጎች ላይ ጥቃት ሲፈጽም የነበረው ቦኮ ሀራም ለበርካታ ዓመታት የእስልምና እምነት ተከታዮች ላይ ጥቃት ሲፈጽም መቆየቱን የሰብዓዊ መብት ተሟጋች ድርጅቶች አስታውቀዋል።

ከወራቶች በፊት በአሜሪካና እስራኤል የጦር አውሮፕላኖች አማካኝነት የኒውክሊየር ኃይል ማመንጫ ጣቢያዎቿ የወደመባት ኢራን ህንፃዎችንና ፋብሪካዎችን ማፍረስ ችግር እንደማይፈጥርባትና ይልቁንም እንደገና አጠናክራ እንደምትገነባ በፕሬዝዳንቷ በኩል ማስታወቋን ዘኒው አረብ፣ ሮይተርስ እና ዲደብሊውን ጨምሮ በርካታ የውጭ መገናኛ ብዙሃኖች ዘግቧል። የኢራን የኒኩሌር ጣቢያዎች ከኔታንያ ወጋ የወደሙት የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ ቴሄራን በጥቃቱ የወደሙባትን የኒኩሌር ኃይል ማመንጫ ጣቢያ እንደገና ለመጀመር ከሞከረች አዲስ ጥቃት እንደሚፈጸምባት ማስጠንቀቃቸውን ሮይተርስ ዘግቧል። የኒኩሌር ኃይል መርሃ ግብሯ ለሲቪል ዓላማ ብቻ እንደሆነ ስትናገር የነበረችው ቴሄራን አሁን የወደመባትን የኒኩሌር ኃይል ማዕከላቶች እንደ አዲስ ለመገንባት ተነስታለች። የቴሄራን ኒኩሌር አስመልክቶ አስተያየታቸውን የሰጡት ፕሬዚዳንት መሱድ ፔዚሽኪያን ይህ ሁሉ የታሰበው የሰዎችን ችግር ለመፍታትና ሀገሮችን ጤና ለመጠበቅ እንደሆነ ተናግረዋል። የሀገራቱን ውጥረት የተመለከተችው የሀገራቱ ልዑካን መሪዎች አምስት ጊዜ በሀገሯ አስተናግዳ ውይይት እንዲያደርጉ ያደረገችው ኦማን ሁለቱ ሀገራት ወደ ውይይት እንዲመለሱ ጥሪ አቅርባለች። የኦማን የውጭ ጉዳይ ሚኒስትር ባድር አልቡሳይድ ኢራንንና ዩናይትድ ስቴትስን ወደ ድርድር ለመመለስ እንፈልጋለን በማለት መናገራቸውን ዘኒው አረብ ዘግቧል።

አንዳንድ አስከሬኖች አይሁዳውያን እንዳልሆኑ ስታስታውቅ የቆየችው እስራኤል ሶስት አስክሬኖችን በቀይ መስቀል በኩል መቀበሏን አስታውቃለች። አስክሬኖቹም በቀጣዮቹ ቀናት የዲኤንኤ ምርመራ እንደሚደረግባቸውም የጠቅላይ ሚኒስትር ቤንያሚን ኔታንያው ጽህፈት ቤት ይፋ አድርጓል። የሟቾቹን አስክሬን ለማግኘት አማስ ስራዎችን እየሰራ እንዳልሆነ ቴላቪቭ ብታስታወቅም ታጣቂ ቡድኑ በፍርስራሾች ውስጥ የሚገኙ ህይወታቸው ያለፈ የእስራኤል ዜጎችን ለማግኘት በአስቸጋሪ ሁኔታዎች ውስጥ በተቻለ ፍጥነት እየሰራ መሆኑን መናገሩን ሮይተርስ ዘግቧል። በትናንትና ዕለት ለእስራኤል ተላልፈው ተሰጥቷል የተባሉ ሶስት አስክሬኖች የእስራኤል ሊሆኑ እንደሚችሉ ተገልጿል። ከሐማስ አስክሬኖችን የተረከበችው እስራኤል በትናንትና ዕለት በሰርጡ ላይ በፈጸመችው ጥቃት አንድ ሰው መግደሏን ሮይተርስ በዘገባው ይፋ አድርጓል። ጥቃቱን የፈጸመው የእስራኤል ጦር ለሰራዊቱ ስጋት ይሆን አንድ ታጣቂን መምታቱን ተናግሯል። ከእስራኤል ጋር የተኩስ አቁም ስምነት ያደረገው ሐማስ በተኩስ አቁም ስምነቱ መሰረት የእስራኤል ታጋቾችና አስክሬኖችን ለቆ በእስራኤል የሚገኙ ፍልስጤማውያንን ለመቀበል ስምነት ቢያደርግም ነገር ግን አሁንም ድረስ ሁሉንም አስክሬኖች አሳልፎ መስጠት አልቻለም። ሁሉንም አስክሬኖች ያልተረከበችው ከተኩስ አቁም ስምነት በኋላ ሶስት ወታደሮቿ እንደተገደሉባት ስትገልጽ የከረመችው እስራኤል ከሰሞኑ በጋዛ ሰርጥ ላይ በፈጸመችው ጥቃት 236 ሰዎችን መግደሏን የፍልስጤም የጤና ባለሥልጣናት መናገራቸው ተገልጿል። በሰርጡ ላይ ጥቃት ስትፈጽም የነበረችው እስራኤል ትናንት ሌሊቱን በዌስት ባንክ ላይ በፈጸመችው ጥቃት ሁለት ሰዎችን መግደሏን አልጀዚራ ዘግቧል። በሐማስና እስራኤል መካከል የተኩስ አቁም ስምነት እንዲፈጠር ያደረጉት በሰርጡ ላይ አሁንም ድረስ ሞት እንዲቆም ማድረግ ያልቻሉት ትራምፕ 200 የሚጠጉ የአሜሪካ ወታደሮች የተኩስ አቁም ስምነቱን ለመከታተልና ና አካባቢውን ለማረጋጋት በደቡባዊ እስራኤል የጦር ሰፈር እንደተቀመጡ መናገራቸውን ሮይተርስ ዘግቧል። የተከበራችሁ የሐሳብ ወዳጆች፣ ለዛሬ ያዝንላችሁ መረጃዎች እስካሁን የሰማችሁትን ይመስል ነበረ። ከመረጃዎቹ ጋር ዮርዳኖስ ለማ አብሬያችሁ ቆይታ አደረጉ። በቀጣይ ቀን በሌላ መረጃ እስከምንገናኝ ቸር ቆዩን።